አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና ተከበራችሁ፣ ያው ማማር ቤተሰቡ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንዴት ነው ስራው? እንዴት አድርጓችኋል? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? እኔም ጠፋሁኝ። ይኸው ላችሁ ይቱ መስራቱ አድሬ ተደከምኩኝ። ለምን እንደሆነ እንጃ። መጀመሪያ ገና እንደጀምርኩ በጣም መርቅ ነበረ። አሁን ግን በጣም እየሰነፍኩ ነው። እንግዲህ በየም ከሰነፉኝ እንግዲህ የራሴ ጉዴ አጠናከርኩም ደግሞ ኢንሻአላህ አጠናክራለሁ የሚያጠናክረውን አላህ ይስጠኝ ማለት ነው። አሁን ራሱ ይህን ዝም ብዬ ወደ ቤት ስሄድ የቀረፅኩትን ዝም ብዬ እንትነበረው የድምጤ አስገብቼ ብዬ ነው እንጂ እንጃ ይብላይ ራሱ ርእስ ለመጣፍ ራሱ ያስጠላኛል። ለማንኛውም እስኪ አንድ ሺ ሙሉልኝ እና እንግዲህ አስራ አንድ ሰው ብቻ ነው የቀረው። አንድ ሺ ሙሉልኝ ረሀዛን በላይ አንድ ሺ አምስት መቶ ከደረሰልኝ እሰራለሁ። ግን ሁልጊዜ ሰብስክራይብ አርጉኝ፣ ሰብስክራይብ አርጉ። ልመና ወላሂ በጣም ስለበሸቀኝ፣ ሰአቱም ሰአቱ እንኳ ችግር የለውም ይገዛል ብለዋል ያው ሰብስክራይብ ሰብስክራይብ የሚያደረግ ሰው የለን እራችኋለሁኝ። ሰብስክራይብስኪ አድርጋችሁ አበረታቱ፣ እንዲሰራ አከፍሉበትም እንደሆነ እኛ ገል ልጆ የራሱ ብለ ሁለት ስልክ ያልያዘ ሰዋለን። እንዲሁ እናንተ እንኳ የምታረጉኝ በቃ ነበረ። አንድ ሺህ ሰው ቀርቶ መቶ ሺህ ሰው እንሆናለን። ለማንኛውም የሆላችሁ መዲናን እንዲ እያረግኩ የስቆበኛችሁ ነው። የኢድለታ ነው የቀረጥኩት ወደ ቤት እያደርኩ እዚህ እያረግኩኝ ቀራርጫ አስቀምጨው ነበረ። እኔ የድም ራሱ ብዙም ይቀረጥ ነበረ ግን አልቀረጥኩም። ማድሬ ለምን አስጠላኝ በቃ ሁሉም ነገር። ለዛ ነው የተውኩት፣ የጠፋሁት ግማሾቻቸው። ማትጥፍ እንጂ ቱ ግን ስሪ ጠንክረሻ፣ እንዲህ ከጀምርሽ እንዴ የሚጀምሩ ጀምረሽ የምትብማላችሁ ይቻላል። እንግዲህ አላሚያጠነክረውን ይስጠኝ። ወይ ከተውኩትም እንግዲህ የሸሰውን

አንድ ሽርምላና ሀዛ እሚሆነው ይሆናል። በዚህ አጋጣሚ እንግዲህ ዩቲዩብን አገዛችኝም ግዙኝ በቀደም እኮ በላይ ገብቼ ዩቲዩብን ግዙኝ ብዬ ነበረ። አንድ ሺህ ሰብስክራይብ ይገባል። ትንሽ ነው የቀረው። ሰዓቱም አንድ ሺህ ሰዓት አለው። አንድ ሺህ እንኳ እንኳን አይባልም አሸኩት ቪዲዮ መመሰኩ ስለማይቀር ያው ሰብስክራይብ ግን በጣም ለፍቼበታለሁ ብዬ ነው ማስበው። ዩቱብ እንዲዚህን እንደሚታስበው ዝም ብሎ ቀርጦ ምናምን ለቆ መዝናኛ አይደለም። እንዲህ የሚዝናናበትም ሰው አለ፣ ግን እኔን ግን በጣም አስጨንቆኛል ማለት የአረብ ያረብ ስራ ራሱ እንዲዚህ ስራ አድርጎ የከበደኝ አይመስለኝም። አስተብርላ አርሙም እንደዛ ነው። አስር ደቂቃ ቢሞላ ብዬ ነበር መቀባዝረው አይሞላም ይሄኑ ዝም ብዬ ደርጋቅላችሁና አስተያየታችሁን ጠንክሪ ስሪ ነበረ ተተሸ ከሆነ ከሆነ እሰራለሁ። አሁን እዛ ሂጂ የምትሉም ከሆነ እንግዲህ ደግሞ ዞር ላለሁ ላቸዋለሁ። እንግዲህ ይህ ራሱ ብዙ የሚቀረጥ ነገር ነበረ። በቃ ምግብ ስንሰራ ምናምን፣ አሁን ያንን ብቀረጥ ብዙ ነገር እይታ ይኖረው ነበረ። እኔ ግን እንደዛ ያለው ትዝማላለኝ። ራሱ እንጃ እንዴት ዲካም ነው የሚሰማኝ ዩቲዩብ ሳስታውስ። በቀደም ያች ሸዋዬ ዩቲዩብ ካሜራውን ሳናሳ ዲካም እየተሰማኝ ነው ያየሰ ብቻ ነበረ። ቪዲዮ ቀርጠሽ ለመልቀቅ ምን ዲካም ይኖርብሻ? ዝም ብለ ተቀባ ዝሪ ነው እንጂ እያልኩ አምቻት ነበረ በቀልቢ። እኔም አሁን እንደዛ ሆንኩኝ። ያው እንደዚህም ለፍቶ ለፍቶም ዩቲዩቡ የሚቀበሉም አይቀበሉም አለ እንግዲህ